ስለዚህም አንድ ኮሚቴ ነው። ኮራፕሽንም አንድ ትሬት ነው። ኮራፕሽን ጥናት አለበት በኢትዮጵያ ሌላው ከውጭ

በጣም አመሰግናለሁ አቶ ስብሀት ነጋ መልእክታቸውን አስተላልፈዋል። አስተያየታቸውን እንዴት የአብሮነትን መረዳታቸውን በተመለከተ ገልጸዋል። እናመሰግናለን። ቀጣዩ ተናጋሪያችን እንዲዘጋጁ ልናገር ዶክተር ኢስማኤል ጎርሲ ናቸው። ግን ከዛ በፊት የማሳውቃቸው ነገሮች አሉ። እንግዲህ ቀደም ሲል ስለ ክብረ ወሰኑ መሰበር ተናግሬ የነበረ የነበረኝ መረጃ በወቅቱ የነበረው የሪዮት መረጃ ብቻ ነው እሱም የገለጽኩት ቁጥርን ካውንቲንግ ነው። አሁን ስንት ነው ቁጥሩ? ዜና ከደቂቃዎች በፊት ሁለት መቶ አስራ አራት ሺህ ስድስት መቶ አስራ ሶስት ታርጊልን ከዚህ ቀጥሎ እንግዲህ በሬት በኩል ያለውን ቁጥር ሰምታችኋል። ሁለት መቶ አስራ አራት ሺህ በላይ ሰው ተከታትሎታል። በኢትዮ ፎረም በኩል መቶ ሀምሳ ሺህ እና ከዛ በላይ ሰው ተከታትሎታል፣ ምክንያቱም ቁጥሩ ከተላከልንም በኋላ በፍጥነት ስለሚጨምር ነው። እና በሀሳብ ገበታ በኩል በዩቱብ የተከታተለው ከዘጠና ሺህ በላይ ነው፣ እየጨመረ ስለሚሄድ ነው በላይ ነው የምለው። እንደዚሁም በዩቱብ ከሰባ አምስት ሺህ በላይ ሰው የተከታተለው ነው። ስለዚህ በድምር ወደ መቶ ሀምሳ መቶ ስልሳ ሺህ በላይ ሰው ደርሶታል ማለት ነው መልእክቱ። የሰልፉ ታዳሚ ነበር ማለት ነው። በነገራችን ላይ ቀደም ሲል ከጠቀስኳቸው የኢሳን ቴሌቪዥን የዛራ ሚዲያ እና የአሰና ሚዲያ በተጨማሪ በጊዮን ዓለም አቀፍ ሬዲዮም በመላ ኢትዮጵያና በመላ ዓለም እየተሰራጨ ነው ስርጭቱ። ስለዚህ አሁን ባለው ሁኔታ የኢትዮ ኒውስ ሀምሳ ስድስት ሺህ እና ከዛ በላይ ነው ከዛ በላይ ያልኩት ከደቂቃዎች በፊት ስለነበር መረጃው የደረሰኝ አሁን በእርግጠኝነት ስልሳ አምስት ሰባ ሺህ ደርሶ እንደሚሆን መናገር ይቻላል። ስለዚህ አሁን ባለው ሁኔታ እንኳን ከግማሽ ሚሊዮን ታልፏል። ይሄ እንግዲህ በጥቂት ሚዲያዎች ውስጥ ያለው ነው። በሀሳብ ገበታ በኢትዮ ፎረም እና በኢትዮ ኒውስ በኩል ያለው ተከታታይ ብቻ ግማሽ ሚሊዮን አልፏል። ከሰላሳ በላይ ሚዲያዎች ይህንን አሰራጭተዋል ብለናል። በሚሊዮን የሚቆጠሩ ሰዎች ቀደም ሲል በጠቀስኳቸው ሬዲዮ እና ቴሌቪዥን የሳተላይት ስርጭቶች ተከታትሎታል። እና በጣም ካሰብነው ከገመትነው በላይ የሆነ ሰው በዚህ ሰልፍ ላይ ታድሟል። ማለት ይቻላል።